የኔ ነሃ ኢየሱስ የኔ ነሃ ውዴ የኔ ነሃ ወይኔ የኔ ነሃ ኢየሱስ የኔ ነሃ ሁሌ እንዳደላህልኝ ይኮነው ሁሌ ከኔ ሳይድ ነው የምትቆመው። ጠላቶችን ሁሌ እንዳሳፈርካቸው ከነ መረጃቸው እኮ ነው የሚበትናቸው

ኢንታር ራቺንያ ኮዛ ከማር መሸሻዬ ማምለጨ የኔ መደበቂያ ስልፈሰፈሰ የበረታሁብ ኃይል ሌለኝ ቀኝ ጡንቻ አሆንከኝ ሊወድቅ ነው ሲሉኝ ባህር የከፈልክልኝ ሊሞት ነው ሲሉኝ ድልድዩን የሠራሃል ኢኖ ቴበሸለ ገባ ዳዳዳዳስ ማቱፌሴኬማስ ኢንተርራቺንያ ፖቫ ጌታ ሆይ ከመከራ ወይኔ፣ ቅባት አለ፣ ቅባት አለ። ሰዎች ሪፍሬሽ ያደረጓል፣ አዲስ ልብስ ይቀየርላቸዋል። ያለ ኢያሱ ልብስ የቀየረ መልአክ አይዋል፣ አየዋለሁ ያን መልአክ። ጸጋ ሲታደሳል፣ ቅባት ሲታደሳል፣ ኃይል ሲታደሳል። ኢኖ ቴበረች ከማስ ዊ ፕሬፌ ዲኬዲ ከማስ ሰይጣን መውደቃችሁን ያረጋገጠ ሰዎች ይሄ ማታ የእናንተ ትንሣኤ ነው። ይነናና ኢናናናሃዳስ ውጥቅ ባራፌ ሴኬማ ሲታያችሁ አያለሁ። የጨለመባችሁ ሲታያችሁ አያለሁ። ሲታያችሁ አያለሁ። ሁሉሉይ ቤሬ

ቸርነት ቸርነት ቁጭ በልኝ። አሁን አማን አንብብልኝ። ሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር አንድ የጢሞቴዎስ መጽሐፍ ጳውሎስ ለመንፈሳዊ ልጁ የሚሰጠው አደራ ነው። ለልጁ የሚሰጠው አደራ ነው። አሁን በደንብ ስሙ እና በዋናነት በዋናነት አደራ እየሰጠው ያለው ዘ ፉል ፓኬጅ ኦፍ ዘ ጎስፔል ፉል ፓኬጅ። በደንብ ስሙ። ይሄ መጽሐፍ ቅዱስ አንዳንዶች እንደሚፈላሰፉት እማካችሁ ስለ ክርስቶስ ብቻ ን ስለ ክርስቶስ ብቻ አባካችሁ ክርስቶስን ብቻ አሰበኩ ሚሉት ክርስቶስ መሰበክ ማለት ምን ማለት ነው? ክርስቶስ መሰበክ ማለት የክርስቶስ ወሬዎች ሁሉ የክርስቶስ ትምህርቶች ናቸው። ፓኬጅ ስለ ልብስ ስተነብይ የክርስቶስ ትምህርት ነው። ኢየሱስ ስለ ልብስ አስተምሯል። ስለምትበላው ስናገር የክርስቶስ ትምህርት ነው። ኢየሱስ እንጀራባስቷል አደንግጥ አደንግጥ። በሦስት ጥቅስ አስተያየት አይሰጥም ወንድም ሙሉ ነው የሚነብበት። የክርስቶስ ትምህርት ማለት ሂሊንግ ነው። የክርስቶስ ትምህርት ወሬ ብቻ አይደለም። በሽተኛ ሲፈወስ፣ አጋንንት ሲወጣ ያ ነው የክርስቶስ ትምህርት። የክርስቶስ ትምህርቶች ኖቶሊ ፓወርለስ ስፒቾች አይደሉ፣ ፓወር አላቸው። አንዳንዶች እንደው መቼ ነው እዛ ቸርች ተረጋግታችሁ ቃል የምትሰሙ? ብራዘር ፓወር ካለ ተረጋግታ ትሰማ ዊታውት ፓወር ነው ቁጭ ብለን የምትሰማው። ሀይ እንኳን የመንፈስ ቅዱስ ኃይል የመብራት አለ ኃይል ብንለቅብ የመብራት ኃይሉን ዝም ብለን ትንሽ ትንሽ ብንሰጥህ ያቆምከውን ልሰጥ ርድግድግድግ ብለት ጀምሯል። ማትፈልገውን ያስደረጋል። አሁን እኔ ልባርካ የኃይል ዓለም ውስጥ ከትቻ ቁጭ በል ቁጭ በል። ለዚህ ነው ጳውሎስ ምናል የእኛ ወንጌል አለ ቃል ብቻ አይደለም፣ the full package of the gospel it was power። ስለዚህ እና ምንድነው መንፈስንና ኃይልን በመግለጥ ነበር። ለዚህ ነው ጳውሎስ የሚተቹትን ሰዎች እንደዚህ አለ። ግድ የለም እመጣላቸዋለሁ፣ አለ። ለምን እነሱ ወሬ ብቻ ናቸው፣ ኃይል እንደሌላቸው አቃለዋል። እስቲ ልምጣና ኃይላቸው ሊው አለ። ወሬ አይደለም ይኔ አለ ጳውሎስ። ሰውነቱ ቀጫጫ ንግግሩም፣ ያልተማረ የተናቀ ሰው ነበር ይላል። የሚናገርበትን ጥበብ ግን ይቋቋሙት ዘንድ አልቻሉም። ስለዚህ ይሉ እርፍ በለው ልንገርህ አጋንንት የማይጮህበት በሽተኛ የማይፈወስበት ሰዎች ወደ እግዚአብሔር ቤት አዳዲስ ርብሳ የማይድኑበት ጎስፕል የለ ርፍባ እንደዛ አይነት ቸርች ኮንክ ልቀው ልቀቀው ሀይ ማኒፌስት ማድረጋለ እነርሱ ሚሰብኩ ነበር። ኢየሱስም በተለያየ ድንቅና ታምን አደንግጥ ስማይ እምሰብከው እኔ ነኝ። ኢየሱስስ በተለያየ ድንቅና ታምር ቃሌ የእሱ መሆኑን ያረጋግጠልኝ ነበር። ወሬ የክርስቶስ መሆኑን የሚያረጋግጠው እዚህ የሚጮኸው ቡዳንና ዛር ነው። ይኸውልህ በአጋንንት አለቀም። አጋንንት ይወጣል እኮ ኢየሱስንም ብለውታል። ከቻልክ አስወጥተ ነው እሱን ማለት እንጂ አጋንንት ሲወድቅ ክብሪት አፍንጫው ስር እያደረግ ልበለው አይደል? እለዋለሁ። አንዴ ጩና ኃይል በልሲ የነገታ ዛሬ ያነካካችሁ። ስለዚህ ጳውሎስ ፉል ፓኬጅ አደራ እየሰጠው ነው፣ አደራ እያሉ ይኸው አለው ይኸው አለው። ከዛ እንዲህ እለዋለሁ። ይሄንን ግን አለው እሲ በልልኝ አማን እ እንግዲህ ልጄ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። አሁን ይሁን ባይ ዘ ግሬስ ኦፍ ጋድ በርታ ነው ምትበረታው። አታ ጠንካራው ነው። አይዞህ ጨከን ነው። አ ጥርስ ነከስ አድርጎ ነው ወንጌል አላለው። ወንጌል በጥርስ ንክሻ አይደለም። እየጾምከ እሺ አርባ ቀን እየዘጋ ኖ ኖ፣ ባይ ዘ ግሬስ ኦፍ ጋድ በርታ ምልህ፣ ይሄ ጉዳይ በሰው ጡንቻ ስለማይሰራ ይዘ ግሬሶፍ ጋር በተቀበል የሆነም ሰው ዛሬ ጸጋ ይቀይረዋል። ዓለም ስቸግርለች ኃጢአት ከብደሃል ብዙ ነገር ተጭኖዋል። ይሄ ጸጋ ይቀይረልበርታል አለ። በዚህ ጸግ ጳውሎስ ደዚ አለ ለእኔ የተሰጠ ጸጋ ከንቱ እንዳይሆ የአረር ሰዎች ካላችሁ ሚስቴ ምን ትላለች? ደስ ይበኔ ቃል ቂሳስ ሆነ ትላለች። ቂሳስ ማለት ባከነ ማለት ነው እ ቂሳስ አረጋችሁት። አንዳንድ ሰው የተሰጠውን ግሬስ ቂሳስ ያረጋ። በእኔ ግን የተሰጠኝ ጸጋ ለቆርስ ከንቱ እንዳይሆን በእናንተ የተለቀቀ ጸጋ አይከስርም። እሺ፣ አሁን ቀጥሎ ያው በዛ ግሬስ ነው የምትበረታው። እስቲ አንዴ መበረታው በሉ። አንተ ደግሞ ሚበረታው በን በተለቀቀልኝ ጸጋ ነው በል። ለምንድነው ነው ተንቢ ይለኛል መንፈስ ቅዱስ እዚህ ሀገር ላይ በልዩ ቅባትም ይነሳሰዋል አለቆችም ይሰሙት ሰዋል ኪፓቴቤሳካ የትውልድ ጆሮ የሚከፈት ለጽል ይ በናቁ ዘንድ ሞገስ አገኛል። ማን ነው በተባልክ በዘ ተቀብተ ተሄዳ ያን አሁን እኔም በረታው በሉሲ በተሰጠኝ ጸጋ ነው። ለእኔ የተሰጠ ጸጋ ከንቷ አይሆንም። በሉሲ ያን አለማን ይከተለዋ። የሰፈር ልጆች ተከትለው ቸርች ይመጣሉ። የሚያውቁ ውሰዱኝ ይላሉ። by the grace of እሺ ሁለት ደቂቃ ስሙ። አሁን መልእክቱ ሁለት ነው። አሁን ይኸውልህ ይሄ ጸጋ ከንቱ እንዳው ቀጥልኛ እንዴ እ በብዙ ምስክር ፊት እ ከኔ የሰማሁን አሁን አሁን በብዙ ምስክር ፊት እዚህ ቸርቻው ብዙዎቻችሁ ረጅም መከሬ ጋር የቆያችሁ ናቸው። በብዙ ምስክር ፊት ብዙ ምስክር አለ ወሬ እናቴ ትሙት ምናምን እያልኩ አስረዳዋለን። በብዙ ምስክር ፊት ከእኔ የሰማኸውናልና በብዙ ምስክር ፊት ወሬ የብቻ ያለ ብዙ ምስክሮች አሉት። ኢየሱስ ይፈውሳል፣ ስለ እመነኝ። እናቴ ትሙት፣ ከልቤ ነው መነግር። እኔ ግን አደል እያልኳል አለኝ። ብዙ ምስክር አይቻለሁ፣ ሲል ጎባጣ ሲቀና አይቻለሁ፣ የሞተ ሲነሳ አይቻለሁ፣ ዕውር ሲበራ አይቻለሁ። በብዙ ምስክር ፊት ብዙ ምስክር አለሁ ይሆን እኔ እኮ አንዱ ነኝ። አንዱ ዱርዬ ነበርኩ አስቸጋሪ ነበርኩ። ጌታ ሰው አረገኝ። ስለ አንዱ ነኝ። በዓለም ላይ ብዙ ምስክር አለው እንደኔ አይነት ከተወለድኩ ጀምሬ በእግሬ ሄጃ አላቅም የሚል ከዛ አስራ ሰባት ዓመቴ ላይ መጣ በሌሊት በህልሜ እግሬን ነካኝ፣ መራመድ ጀመርኩ የሚል ማት ብዙ ምስክር ያለውን ቀጥላ እንደኔ ምስክር አለ እዚህ ውስጥ። እኔ እኮ አንዳንድ ጴንጤ ታውቃለህ? አንዳንድ ጴንጤ ሲዘመር አምልኮ ላይ

አገልጋይን አንቺ ስላለ ትልቅ ሆነ አ ደስ ይለኛል፣ ሷ ጋር ብመጣ ደስ ይለኛል። ብዙ አይ ትራ በቃ ገብቷል። ለተርጉሞ ያ ናሳሳ አንድ ነገር ልንገር፣ እግዚአብሔር የበራለት ሰው ትልቅነት አይሰማም። የሚነፋፋ ትልቅ እንደሆነ የሚሰማው ሰው እመኔ ትልቅ አላየ እኛ ግን ትልቁን አይተነዋል እኔ ልባርክ ዛሬ ለሊት ያለ ፈቃድ በተኛህበት ይገለጥልህ ይገለጥልህ እሺ ሻላስ ሁለት ደቂቃ ትታገሱኛላችሁ አሁን ይሄንን ወንጌል በብዙ ምስክር ፊት የሰማው እኔ ለምሳሌ መምቼም አሁን እንደኔ በሶሻል ሚዲያ በዚህ ጊዜ የሚብጠለጠል የለም አይደል? እንዲህ እየተብጠለጠልኩ እነዚህ ሁሉ አሉ ልጆች አሉ። ዩኖ ዋይ ለምን ፎሎ ያደርጉኛል? አንዳንዴ ኮ ሲሰድቡ የእነሱንም ፎቶ አድርገው ነው የሚሰዱት። ለምን ፎሎ የሚያደርጉኝ ይመስላል። እነዚህ ሁሉ ያዩት ነገር አይተዋል። ምንም ልትክዷች ምንም ተልባ ቢንጫጫ ብንጫጫ በአንድ ሙቀጫ ይለዋል። ለምን ጳውሎስም እንደዚህ ነው አሉ ብዙ ተቃዋሚ አለብኝ አሉ። ብዙ ሰዳብ አለብኝ። ወደ ታይ ስጦር ያስሩኛል አሉ። ቴከር እኔ እንጂ የምታሰረው አሉ። ወንጌል ግን አይታሰርም። እዚህ ምድር ላይ እመነኝ። የአሁኑ አስደንግጦሃል። አረ፣ የነቢያት ቅባት ይፈላል፣ አይቆምም። ታታታታታስ ተቴዛሳ የሆነ የፕሮፌቲክ ዊንግማ ወድቋል ዘ አንድ አንድ አንድ ሃና ናማስ ልበለው ይሁን አለ እሺ ይሄንን ሰጠው ፉል ፓኬጅ ነው የሰጠው በጸጋሩ የምትቀጥለው አለው ቀጥሎ ምን አለው እ ሌሎችን ለማስተማር አሁን ሌሎች እንዲማሩ ደግሞ ብቃት ላላቸው ለታመኑ ሰዎች አደራ ስጥ ይሄንን ስትሰጣው ሌላውን አስተምር ስትለው ብቃት እላለሁ። እሺ እንደ ክርስቶስ ኢየሱስ በጎ ወታደር ከእኛ ጋር መከራን ተቀበል። ይኸውልህ አሁን ይሄን ስትሰጠው ቀጥሎ አለ፣ ለራሱ ክብር ለማይሟገት ስጠው። ቢሰደብ ቢነቀፍ ግድ ለሌለ፣ ስለ ስሙ ውግት ለማይዝ ይሄን አደራ ስትሰጠው፣ ይሄን ስበቅ ስትለው፣ እኔነት ለሌለበት የራሱን ገድልና ጽድቅ የሚያወራ ሰው ሳይሆን ከኔ የተቀበልከው አንዴ ችልና ከኔ የተቀበልከው በሉስ ከጳውሎስ የተቀበለው ወንጌል ምን አይነት ነው? የጳውሎስን ወንጌል ልንገራችሁ። የጳውሎስ ወንጌል አያም ሰንባዲ ብሎ አይደለም የሚሰብከው። ያው ቆሮንቶስ ቢሄድ ኤፌሶን ቢገባ ጳውሎስ ቀጥል ሮም ፍርድ ቤት ቢቀርብ በነገስታት ፊት ቢቀርብ አያም ሰምባዲ አይልም። ሲጀምር አያም ኖባዲ ብሎ ነው ቢጀምር እኔ ይልና ይህንን መንገድ ማሳደድ ነበርኩ ይላል። እኔ ከሐዋርያት ሁሉ የማንስ ነኝ ይላል። ላ እኔ ይላል ከሁሉ መጨረሻ ነበር የበራልኝ ይላል። እኔ ይላል ሐዋርያ ተብዬ ልጠራ አይገባኝም ይላል። እኔ ይላል ነብሰገዳይ ጉድፍ የተጣልኩ ጥራጊ ነኝ ይላል። ታዳ ምንድን ነው የምትለን? ስሙኝ እያልከኝ ኮነ ታዳ፣ አንድ ነገር ስሙኝ አሁን የሆንኩትን የሆንኩት እና ሰካ በእግዚአብሔር ጸጋ ነው። ከእኔ የተቀበልከው ከኔ የተቀበልከው ኃጢአተኛ የማይፈራው ደካማ የማይፈራው አመንዝራና ነብሰ ገዳይ መግባት የሚከብደው አይደለም ከእኔ የተቀበልከው ወንጌል ደካማ የሚበረታበት የሞት ፍርድ የተፈረደበት ሐዋርያ የሚሆንበት ለብዙዎች ሞት ምክንያት የሆነ የሚቀባበት አደራ አደራ ማለት ማለት አትበርዝብኝ አደራ ጡንቻህን ቀላቅለ እንዳታወራብኝ። አደራ የራስን አስተዋጽኦ ውስጥ እንዳታስገባ። መታሰር ቢያስፈልግ እየታሰርኩ ነው፣ ይህ ወንጌል አይታሰርም አለ። በዛ ጊዜ ጳውሎስን የሚዋጉት እነማን ናቸው ካልከኝ፣ የሕግ አስተማሪዎች ከጸጋ ጋር ሕግን የሚደርሙ አሁን መድን ትድናላችሁ ግን ተገረዙ ሚሉ ስጋዊ ጥበብን የሚጨምሩ የሰውን ዊዝደም ለመዳን የሚጨምሩ ፖሊስ አደራ እንዳታበላሽብኝ፣ አለው። አደራ እንዳታበላሽብኝ ማለት ከኔ እንደተቀበልከው ማለት ነው። ለአንተን እንዳሰጠው አንተን እንደተቀበለ ይሄ ወንጌል ሌላንም እንደሚቀበል ወቅ እያለ ብዙ ሰው ይሄ ወንጌል ከትቢያ ያነሳውና ሌላውን የሚያነሳ ይመስላል። ይሄ ወንጌል አመዱን አራክፎት ይሄ አመዳም ምን ሊያደረግ መጣ እዚህ ቸርች ይላል። ይሄ ወንጌል አልብሶት ይሄ ድሃ ምን ሊያደርግ መጣ ይላል። ይሄ ወንጌል አጽድቶት የእግዚአብሔርን ቤት ሊያገማ መጣ ይላል። አንተም እኮ ይሄ ወንጌል ነው። ሰው አደራ ካለበት ሲሪየስ ነው። እዩ፣ ሲሪየስ ነው። ፕሊዝ አደራ አንተ ተቀብለሃል። ይህን ወንጌል አደራ ለአንተ ወንበር አዘጋጅቷል። ይህን አደራ ስታስተላልፈው እንዳንተ አይነት ሰዎች እንዳሉ አስብ። ይሄ ወንጌል ለኃጢአተኛ የተከፈተ በር ነው። ይሄ ወንጌል ሲያመነዝር የተያዘ ያልተደበደበበት ነው። ይሄ ወንጌል ቤተ ክርስቲያን ያፈረሰ ቅዱሳን ያሳደደ ና ተብሎ የተቀባበት ነው።